ሰላም ሰላም ሰላም የቻና ቤተሰቦች ሰዎች እንዴት ናችሁ? እንግዲህ እንደምትመለከቱት ዛሬ ደግሞ ፊደላትን ከሀ እስከ አ ያሉ የፊደል አይነቶችን በዚህ መልኩ እያነበብን የምናየ የሆነ አማት ነው። ተከታተሉኝ። ከዚያ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም አገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት ከዚህ ጋር ፊደላትን አንድ ባንድ እያነበብን እናችኋለን ማለት ነው። አሁን ቀጥታ እንጀምራለን አብረን እናነባለን ማለት ነው። እሺ፣ እንግዲህ እንደምትመለከቱት እዚህ ጋር የመጀመሪያ የሀ ፊደል ወይም የሀ ቤተሰብ ነው ማለት ነው። ይህን እያነበብን የምናዩ ይሆናል። ከሀ እንጀምር። ሀ ሁ ሂ ሀ ሄ ህ ሆ። እንደዚህ ብለን እናነባው ለመስ ነው። በቀላሉ በዚህ መንገድ ማንበብ እንችላለን። ከዛ ቀጥለን ለ ሉ ሊ ላ ሌ ል ሎ። እንደዚህ ብለን ነው የምናነበው ማለት ነው። ይኛውን በዚህ መልኩ እናነባዋለን። ከዛ ቀጥለን ሀ መርባ ነው። በድጋሜ ሀ እንለዋለን። ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን የምናነባው ማለት ነው። ከዛ ቀጥለን መ ሙ ሚ ማ ሜ ም ሞ እንደዚህ ብለን እናነባቸዋለን ማለት ነው። እሺ፣ ከዛ በመቀጠል ከዚህ ጋር የሰ ቤተሰብ ነው ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ እንደዚህ ብለን እናነባቸዋለን። እንግዲህ እነዚህ ፊደላት በዚህ መልኩ የሰባቱን ድምፅ በዚህ መልኩ እያነበብን አይተን ማለት ነው። ከዛ ቀጥሎ ወደ ሚቀጥሉት እንሄድ። አሸቀጥለው የምናገኛቸው እዚህ ጋር የረ ቤተሰቦች ወይም የረ ፊደሎች ናቸው ማለት ነው። እነዚህን እናነባቸዋለን ረ ሩ ሪ ራ ሬ ር ሮ እንደዚህ ብለን ነው ምናነባቸው። ከዛ ቀጥለን ሰ ሱ ሲ ሳ ሴ ስ ሶ እንደዚህ ብለን እናነባቸዋለን። ከዛ ቀጥለን ሸ ሹ ሺ ሻ ሼ ሽ ሾ እንደዚህ ብለን ነው የምናነባቸው። ከዛ በመቀጠል ቀ ቁ ቂ ቃ ቄ ቅ ቆ እንደዚህ ብለን እናነባቸዋለን ማለት ነው። በቀላሉ በዚህ መንገድ እናነባቸዋለን። ከዛ ቀጥለን በ ቡ ቢ ባ ቤ ብ ቦ እንደዚህ ብለን እናነባቸዋለን። እሺ ከዛ ቀጥለን እዚ ጋር የተ ቤተሰቦች ናቸው እነዚህ እናነባቸዋለን። ታ ቱ ቲ ታ ቴ ት ቶ እንደዚህ ብለን ነው የምናነባቸው ማለት ነው። ከዛ ቀጥለን ቸ ቹ ቺ ቻ

ኡ ኢ አ ኤ እ ኦ እንደዚህ ብለን እናነባቸዋለን። እንግዲህ ከሀ እስከ አ ያሉ የፊደል አይነቶች ይህን ይመስላሉ። በዚህ መልኩ በቀላሉ እናነባቸዋለን ማለት ነው። እንግዲህ በዚህ መልኩ እንደዚህ እናነባቸዋለን። ከዛ በሚቀጥለው ደግሞ ሌሎችን እየሰራው እናያቸዋለን ማለት ነው። ለዛሬ በዚህ በቀናል። በቀጣይ ቪዲዮ እስከምንገናኝ መልካም ቀን በይ።